ናሁሰናይ ናሁሰናይ ናሁሰናይ ናሁሰናይ ብላችሁ ሳፍሩ እስቲ ናሁሰናይ ናሁሰናይ ናሁሰናይ ብላችሁ ሳፍሩ። በጀግናው የጎንደሩ ተወርዋሪ ኮከብ ናሁሰናይ አንዳርጌ ዙሪያ ምርመራ የሚያደርጉ ዓለም አቀፍ ተቋማት ተወካዮቻቸውን ወደ ኢትዮጵያ ሊልኩ መሆኑ ተሰማ። በዚህም የተጨነቁት ባለሥልጣናቱ ናሁሰናይን የሚከቱበት ቦታ ጠፍቷቸዋል። ለመሆኑ ምንድን ነው የተፈጠረው? መረጃዎችን በጋራ እንቃኛለን። አሁን ወልዶ መንፈስ ቅዱስ ሪባ ላባዱባ ሌስቴክሬሌስ ታራ ላባዱ ሳራ ወርቅዬ የሙዚቃውን ዓለም የተሰናበተው አንደኛ ሙዚቃ ቤቱ ስላከሰረው፣ ሁለተኛ ዘፈን ራሱ ያወጣው አልበም ጥሩ ስላልሆነ እስከዛሬ ከአንተ ጋር ኖሬ በልሳን በመናገር ታምራትን እናደርጋለን የሚሉት ነቢያቶች በኢትዮጵያ ምድር በጋሻውና ወርቅዬ ጥበቡ በቸርች ውስጥ በአደባባይ ተዘርፈናል በማለት ተቃውሞ ያሰሙት ምዕመናን ለመሆኑ ምንድን ነው የተከሰተው? መረጃዎችን ሰጣችኋለሁ።

እጅግ በጣም ደስ የሚል ዜና፣ ተወዳጅ ድምጻዊት ቬሮኒካ አዳነ ከዘፈን ወደ ዝማሬ ተመልሳ ፈጣሯን እያገለገለች መኖር እንደምትፈልግ ለማናጀሩ አሳወቀች። ይህንንም ውሳኔ ለመወሰን ምን አነሳሳት? መረጃዎችን አካፍላቸዋለሁ። ሰላም ሰላም! በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ቸሩ መድኃኒዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለምደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳዩ ወደለ

እስካሁን እስኪ ምግብን በልቻለሁ። ለራትም ትንሽ አምሳ ብር አለች እ አንተ ከጨመርክኝ ለነገብ እስከሚበቃ። ኧረ ይመችሀል ትመችሀል። አባቴ አካውንት አለህ እንዴ? አካውንት እኔ ዳሽን ባንክ ነዋለኝ ነው፣ እዛ ላይ ዘጭ ያለ ነው ፍሉስ ምንም ዘጭ አላለ። አምሳ ብር አወጣለሁ ብዬ ስሄድ አካውንቱ ዘጋባል። ይመች በቃ፣ መልካም የልመና ዘመን አሜን። ስጠኝና እንደዛ በላይ ይበና

እኛ ሰፈር ውሃ ለምን አልፎ አልፎ እንደምትመጣ ሚስጥሩ የተገለጸልኝ አሁን ነው፣ ቧንቧ ውሃ የምትጠጣበት ሀገር ይላል አንደኛው ኮማች። ሌላኛው ይቀበልና እንደ ፊዮና ከሰጠች በኋላ መልሳ ትቀበላለች ይላል። አንዱ ደግሞ የታሪክ ማህደሩን እያስታወሰ ለማንኛውም ውሃ እየጨለፍሽ ቧንቧውን ያጠጣ ሸታችን ተባረኪ፣ ውለታሽን ከሱ ታገኘዋለሽ ይላል ሌላኛው። ወደ ቁም ነገሩ ስናልፍ ኢትዮጵያ ሀገራችን በዓለም ላይ ከሚገኙ ሀገራት ሁሉ በውሃ ሀብት የታደለች መሬቷን ቢቆፈር ውሃ የሚፈልቅባት ሀገር ብትሆንም ያለንን ሀብት በአግባቡ ባለመጠቀማችን ይኸው በሳምንት አንዴ እንደ እንግዳ ውሃ ወዬ ብቅ እያለች ሰላም ብላን ትሄዳለች። ውሃ ሚኒስትር ትልቅ የቤት ስራ

ተወዳጁ የሀገራችን ድምፃዊት ቬሮኒካ አዳነ እያለቀሰች ዝማሬን ስትሞላ ሳይ ከልብ ትልቅ ደስታን ትሰማኝ። ዛሬ ላይ ፈጣሪ በሰጠን ድንቅ መክሊቶቻችን እርሱን ከማመስገን ይልቅ ዓለምና ምኞቷን እያሳደድን በርካቶቻችን እንኖራለን። ቬሮኒካ አዳነ ገና ልጅ ሳለች ነበር ከአባቷ ደን የሙዚቃን ቅኝታ፣ ድምፅ ብሎም እሷም ልክ እንደ አባቷ ስትቀኝ ነበረው። በኋላም ይህ ለሙዚቃ ያላት ጥልቅ ፍቅር አብሮ ያድግና ዛሬ በሀገራችን ላይ አሉ ከተባሉ ወጣት ድምፅያን መካከል በግንባር ቀደምትነትም ለመሰለፍ ይችላለች። ግን ደግሞ እየሆነ እየጎደለ ነገር እንዳለም ይሰማታል። ታዲያ ከሰሞኑ በፌስቡክ ገጾ ላይ ያሰፈረችው ጽሁፍ እንዲህ ይላል። እኔ ማለት አይሁድ ሊወግራት በአደባባይ የወጧት በኋላም ጌታ ከሞት ያተረፋት ልጁ ነኝ። እኔን የጥልቁ አባላት ናት ብሎ ያስለቀሱኝንም ሶሻል ሚዲያ ኢንፍሉንሰሮች መቼም አልረሳም። እነሱ እኔን አያውቁኝም፣ ከፈጣሪ ጋር ያለኝን ቅርበትም አልተገነዘቡም። ዘወትር ጠዋት ማታ በእንባዬ ትራሴን አርሳለሁ። ፈጣሪንም እንዲህ ስልማጽንዋለሁ አምላኬ በኃጢአት ዘመኑን የጨረሰውን ያንን በቀኝ በኩል የተሰቀለው ወንበዴ እንደማረክ እኔንም ማረኝ። ምንም ጅማሬ በፊትም መልካም ባይሆንም ፍጻሜን ግን አሳምርልኝ። ስለ ወደ እርሱ እመኑኝ። በዚህ በሰጠኝ መክሊቴ ፈጣሪን የማገለግልበት ዘመን ሩቅ አይደለም። ስለ ሁሉም ነገር ግን ተመስገን ስትል ንግግሯን ቋጭታለች። ቬሮዬ የዓለም ፈጣሪ አምላክ የልብ ሻናሽን መልካም መሻት ከፍጻሜ ያድርስልሽ። ም ወልዶ መንፈስ ቅዱስ ሪባ ላዱባ ሌስቴዴሌስታራ ላዱሳራ ጥርሴስ ልማዴ ነው። አይኔን አታስቅዋለች ሴትዮ። አክሰንቱ ከበድ ይላል። ወርቅዬ የሙዚቃውን ዓለም የተሰናበተው አንደኛ፣ ሙዚቃ ቤቱ ስላከሰረው፣ ሁለተኛ፣ ዘፈን ራሱ ያወጣው አልበም ጥሩ ስላልሆነ የሀገራችን የፊልም ብሎም የሙዚቃው ኢንዱስትሪ ከፍ ዝቅ ያለ ጥቂቶችን ይዞ በርካቶችን ከስራ ውጭ አድርጓቸዋል። ታዲያ ነገር እንደማያዋጣ ሲያወጡና ሲወርዱ የከረሙት አርቲስት ሸዋፈራውና ድምፃዊ ጥበቡ ወርቅዬ አንድ ሀሳብ ብልጭ ይላቸዋል። እሱም በዘመናችን ብዙዎች ሳያርሱ ሳያጭዱ ሳይለፉ ሳይደክሙ ከህዝብ በሚቀበሉት አስራት በኩራት ብሎም ከሚሸጡት ዘይት አለፍ ሲልም ገዝተው ውስጥ ተከራይተው በሚቀፍሉት ገንዘብ የሀብት ማማ ላይ ተቆናጠው ኢኮኖሚውን ሲዘውሩት ይመለከቱና ይህን ያልተበላበት ቢዝነስ ለመቀላቀል ቁርጥ ውሳኔ ሊደርሳሉ በኋላም አይናቸውን በጨዋ ጥበው ገና ቃሉ ሳይገባቸው ራሳቸውን ነብይና ፓስተር ብሎ በመሸም አዳራሽ ከፍተው መጮህ ይጀምራሉ። የዘመናችን ፓስተር ለመሆን አንዱ መስፈርት አይናውጣ ደፋር መሆን አለብ የሚለው የፓስተር ቸሪ ንግግር አስታወሱኝ እና እንደምትመለከቱት ሸዋ ፈራው ነብዩ ሆኖ ወርቅዬም ፓስተር ሆኖ በልሳን እየተናገሩ ህዝብን ይሸውዳሉ። በኋላም ከሰሞኑ በረከት ትሞላለ አስራቷው ጣብትም ደብል ይሆናል ብለው መኪናውን ያሸጡት አንድ ግለሰብ ሀብት አልጨመረልኝም፣ አታለሉኝ ሲል ክስ መስርቶባቸዋል። ጉዳዩም በህግ እንደተያዘ መረጃዎች ደርሶኛል። ወገኖቼ ከሐሰተኛ ነቢያቶች ራሳችሁን ጠብቁ፣ የምለው እኮ በኋላ እንዳታለቅሱ ነው። ማጥቸውመኪነ ሁሉንም አይቻለሁ ረወንዱ አሁን የተሰማው አስደሳች ዜና ልፋታችን ድካማችን መጫዋችን እመን አልቀረም። በዘር ዕለት በአንድ ወቅት ሶሻል ሚዲያውን አጥለቅ ልቆት የነበረው ጀግናው ናሁሰናይ አንዳርጌ ጉዳይ ዳግም ምርመራ እንዲደረግበት የዓለም አቀፉ ፍርድ ቤት ተወካዮችን ወደ ኢትዮጵያ ሌልክ መሆን የተሰማ ሲሆን በአሁኑ ሰዓትም በርካታ ባለስልጣናት በእጅጉት ጭንቋል። ለመሆኑ ምንድን የተፈጠረው ስለሚለው ጥቂት ሀሳቦችን ልስጣችሁ። በሀገራችን ኢትዮጵያ በአማራ ክልል በፋኖ ኃይሎችና በፌዴራል መንግስቱ መካከል የሚደረጉ ጦርነት ሀብሎ ከመጀመሩ በፊት የፌዴራል መንግስቱ ዛሬ ጽንፈኛ ሲል የሚጥረው ኃይል በትግራይ ክልል አይዟችሁ ጎብዙ እያለ እያበረታ በትጥቅም እየደገፈ ብዙ ርቀትን አብሮ ተጉዟል። በኋላም ግን የፕሪቶሪያው ስምነት ወረደ። ታዲያ መንግስት በእርቅ ያስገባው ሸኔ የአማራ ተወላጆችን እያሳደደ ከመሬት ይደባልቃችኋል። ይህ ያስቆጣው ወጣቱ ኃይልም መንግስትን በተደጋጋሚ ጊዜ አስቁምልን፣ ህዝባችን በማንነቱ እያለቀ ነው ብሎ ቢያርግ ስም ሰሚ ጆሮ አልነበረም። ከዛ ይልቅ ትጥቅ ፍቱ፣ በታድሶም ከፈለጋችሁ መከላከያን ተቀላቀሉ የሚል አዋጅ ወጣ። ወጣቱም በቁም ልታስፈጁ ነው አይናችን እያየማ ከምና ያስተናግዳል። ቀን የጀግና ሞት እንሞታለን ብሎ መንግስት በሰሜኑ ጦርነት ያስታጠቀውን መሳሪያ ከመሬት በማሳት ጉዞን ወደ ጫካ አደረገ። በዚህ ወቅት ነበር ናውሰና የአዲስ አበባ መጣበት ሰዓት ኃይሎች በተከፈተበት ወቅስ ሊያልፍ የቻለው ሲሉ በርካታ ሚዲያዎች ጉዳዩን ማድረገብ ይጀምራሉ። ቤተሰብ አስክሬን ሲጠይቅ ግን የመንግስት ምላሽ አስገራሚና በዓለም ታሪክም ተደርጎ የማይታወቅ የጭካኔ ጥግነ ሲል ሬድዋን የሚናገረው እንኳን አንድ ላይን የሚያሳሳ ወጣት ይቅርና ዓለምን ሲያና ውጣት የነበረው አሜሪካንን የሚያስጨነቀው ሳማ ቪላድን እንኳን ከሞተ በኋላ አስክሬኑን ቤተሰብ እንዲወስዱ ተደርጓል። የናሁሰናይን አስክሬን የከለከሉት ለመረጃ ነው ሲል አሁንም ይሞግታል። ታዲያ ጉዳይ በአሁን ሰዓት በዓለም አቀፍ ፍርድ ቤት በድጋሚ እንዲታይ ትእዛዝ ተላልፏል። በመጨረሻም እንኳን ደስ ያላችሁ፣ እንኳን ደስ ያለን። በመላው ዓለም ላይ የምትገኙ ድብስቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣዩ ሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው መለሱ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ።